ከአምስት ዓመት ከአስር ዓመት በላይ ለቆያችሁ እህቶች ትምህርት ይሆናል ብዬ አስባለሁ። እንግዲህ ይችን እናት ሰምታችኋት ከሆነ አስራ አስራ ሰባት ዓመት በስደት እየለፋች ልጆቿን ትታ እየተንከራተተች ኖራ እየለፋችበት የሰራችው ቤቷንም ገንዘቧንም በገዛ እናቷ እንደ ተካደች ነው የተናገረችው ማለት ነው። በጣም በጣም ልብ ይሰብራል። አሰላሙ አሌይኩም ወራህመቱላይ በረካቱ። ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? አልሐምዱ ሊላ፣ እኔ ጋር ሁሉ ሰላም ነው። እያላችሁ በሰላማችሁ በዛ ተረፈ በለኝ። ውድ ቤተሰቦች፣ የማወዳቸው፣ የማከብራችሁ ዛሬም እንደተለመደው መጥቻለሁ። እቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። እንግዲህ ውድ ቤተሰቦች ከመግቢያው ያያችኋት እናት ለአስራ ሰባት ዓመት በስደት ስትለፋ ስትንከራተት፣ ማንኛችንም እንግዲህ ከሀገራችን ስንመጣ ህይወቴን እቀይራለሁ ቤተሰቦችን እቀይራለሁ ባለትዳር ልጆች ያሏቸው ደግሞ ቤት ሰርቼ የተሻለ ኑሮ ልጆች ሰብስቤ እኖራለሁ ብለው ነው እንግዲህ ስደትን ሀ ብለው የሚጀምሩት ማለት ነው። ነገር ግን እዚህ ከመጣን በኋላ ብዙ አይነት መንገላታት፣ ብዙ አይነት ፈተና፣ ብዙ አይነት መከራ እናሳልፋለን። አብዛኞቻችን ማለት ነው ከስንት አንድ አንዶቻችንን ጥሩ ያኔ ጥሩ ቤት ገጥሞን ጥሩ ስራ ሰርተን በሰላም ወደ ሀገራችን ምንገባው። አብዛኞቻችን በጣም ብዙ መከራ፣ ብዙ እንግልት ያጋጥመናል። ስራ ከመፍታት ከመታመም፣ ብቻ ብዙ ብዙ ነገር አለ። ስለ ስደት እንግዲህ ተወርቶ አያልቅም ማለት ነው። ያንን ሁሉ መከራ፣ ያንን ሁሉ ፈተና ስናሳልፍ ግን ነገ የተሻለ ኑሮ እኖራለሁ፣ የተሻለ ህይወት ይኖረኛል፣ አገሬ ገብቼ እደሰታለሁ ከቤተሰቦቼ የተሻለ ኖሮ ያልፍልኛል ብለን ነው ምንመጣው ማለት ነው፣ ሁላችንም። ነገር ግን አንዳንድ ጊዜ ግን በጣም የሚያጋጥመን ነገር በጣም ያሳዝናል ማለት ነው። ማለት አሁን ለምሳሌ በባዳ ሰው ብትበሉ ብዙ ጊዜ ባሌ ከዳኝ ፍቅረኛ ከዳኝ የሚሉ ሰዎች፣ አሁን አሁን እንደዚህ አይነት ሰዎች ጠፍተዋል ማለት ነው እውነት ለመናገር ማለት ባል ቢከዳ ምን ይገርማል? ፍቅረኛ ቢከዳ ምን ይገርማል? ማለት የገዛ እናት እናት አስባችሁታል? እናት ወልዳ ያሳደገቻችሁ የገዛ እናታችሁ በእናንተ ከጨከነች ማነው ነው በኛ ላይ ጨክን የሚችለው? እና ወላሂ በቀጣም ነው የሚያሳዝነው። በነገራችን ላይ እቺ ልጅ ብቻ አይደለችም፣ እንደዚህ አይነቱ ነገር እየተደጋገመ ነው። ባለፈው አንዲት ልጅ እናቴ እንደዚሁ ገንዘቤን ንብረቴን ከዳችን ስትል ሰምቻለው። ማለት ነው በጣም ነው የሚያሳዝነው። ወላሂ ከምንም በላይ ከምንም በላይ ልባችሁን የሚሰብራችሁ ከምንም በላይ የማይድን ቁስል ማለት በቤተሰብ መጎዳት ነው። በባዳ ሰው ብትጎዱ ባዳ ባዳ ነው። በቃ ምንም አይደለም ኖርማል ነገር ነው ብላችሁ ታስቡታላችሁ። ልባችሁም አይቆስልም። ግን የገዛ ቤተሰባችሁ የገዛ ስጋችሁ፣ ከቤተሰብም ከስጋም አልፎ የወለደቻቸው አመጣ የወለደች እናት እንደዚህ ስታደርግ አስቡት፣ ምን ይሰማችኋል? እውነት ለመናገር ወላሂ ዱን ያስጠላል። ብቻ ሀቂቃ አንዳንድ ጊዜ ሰዎች ራሳቸውን ሲያጠፉ ራሳ እንዴት አጠፋች ምናምን ይባላል እና ከዚህ በላይ የሆነ አላቅም። ብቻ እውነቴን ነው የምላችሁ፣ ሰይጣንም የወሰውሳችኋል ሀቂቀተን ማለት ነው። እና በጣም ያሳዝናል። በጣም የሆነ በቃ እራሳችሁን እንድጠሉ ነው የምትሆኑት። እና በጣም ነው ያሳዘነችኝ። ይቺ እናት እንግዲህ ልጆችሽን ከዚህ ሀገር ልመጣ ስምሽን አዙር ያለችኝ አለች። ስሜን ለማዞር በሰዓቱ አልቻልኩም። በመጨረሻም ሀገር ስትገቧ እንግዲህ አይዲዋን አስተካክለው ማለት ነው ያው ጠፍታ ስለመሰራ ብዙ ችግር ያ አልቻለችም ነበር ማስተካከልና መሄድ ፓስፖርቷን ማግኘት እንደምንም ብሎ እንግዲህ ሀገር ስትገባ ልጆችሽን ማየት አልፈልግም ሶስት ልጆች እናትናት በነገራችን ላይ ይህች እናት የሶስት ልጆች እናትናት ማለት ነው ልጆችሽን ማየት አልፈልግም ብላኛለች አለች እንግዲህ ልጆቿ ተከራይተው ለብቻቸውን ወጥተዋል አለች እና አሞኝ ልጆቼ ወተት ገዝተው አቀብለውኝ ለምን ልጆችሽ ጋር ትሄጂ ማለችኝ ያለች አስባችሁታል ወተት ገዝተው ስላቀበሏት ማለት ነው የተኛዋ እናት እናት ከልጇ እንድትርቅ የምታደርገው እንዴ እና ሄጅ እናት ልጆችሽ ጋር ስትለኝ እንዴ እናት ይሄ እኮ ቤቴ ነው ስላት የለሽም ቤት ምንም ይሄ ቤት ቤትሽ አይደለም ልጆችሽን አሳድጌበታለሁ አለችኝ አለች። እንግዲህ ቤት እየሰራሁልሽ ነው ብላ ሲሚንቶ ሁሉ ነገር ከከፈለች ሁሉ ነገር ካወጣች በኋላ እሷ ቤት አለኝ ብላ ነው የመጣችው። ግን ልጆችሽን አሳድጌበታለሁ በገንዘቡ ብር የለሽም ማነው ቤት የለሽም አለችኝ አለች ማለት ነው። እና በጣም ነው የሚያሳዝነው ሀቂቀተን ማለት ነው። እና በቃ እናቷ ቤቷን ካደቻት ማለት ነው። አስቡት አስራ ሰባት አመት ስትሰራ የኖራቸው ማለት ነው። እንግዲህ ገንዘቡም እንደዛው ማለት ነው። ብቻ ወላሂ ጊዜው በቃ አላቅም። ይሄ ጊዜ ይሄ ዘመን ሰው እንዴት ለገንዘብ ያለው ፍቅር! ሱብሃናላህ በቃ ጭራሽ ሞት እንዳለበት ሰው ረስቶታል። በቃ ዱኒያ ላይ ሺህ ዓመት የሚኖር ነው የሚመስለው ማለት ነው። በዚች ጊዜ ወላሂ ሱብሃናላ ሰዎች ተኝተው ሞተው እያደሩ ነው። በቃ ህይወት አጭር ናት። ለዚች ጊዜ ለዚች ዱኒያ ሰው ለፍቶ እንኳን የሰራው አልበረከት ብሏል። እንዴት ነው የሰው ነገር? እንደዚህ የሰው ላብ እንደዚህ የሰው እንባ ኖሮበት እንዴት ነው ሊበረከት የሚችለው? ወላሂ ሀቂቃ በጣም ያሳዝናል ማለት ነው እና እናላችኋለውኝ ቤተሰብ፣ ረዥም ዓመት በአረብ ሀገር የምትኖሩ ቤተሰቦቼ ይሄን አድርገውልኛል ብላችሁ የምትቆዩ በነገራችን ላይ ይሄ ነገር ሁላችንም ያካትታል ማለት ነው። አብዛኞቻችን እኔንም ጨምሮ ማለት ነው ቤተሰቦቻችንን እናምናለን ማለት ነው እና ጥንቃቄ ልናደርግ ይገባል። ሀቂቀታን በተለይ እንደዚህ አስራ ሰባት አመት አስር አመት ከዛ ረዥም ረዥም ዓመት የምትቆዩ ከሆነ ገባ ወጣ ማለት ቤት ካለ በስማችሁ ብቻ ገንዘብ ባለን በአካውንታችሁ እንደዛ ብታደርጉ የተሻለ ነው። በቃ ዝም ብላችሁ ችላ ብላችሁ በሰው ሀገር አትኖሩ ማለት ነው። ብዙዎቻችን ሊያስተምር ይችላል፣ እሷን እንደዚህ አስለቅሷታል። ግን የእሷ ታሪክ ሚዲያ ወልታ ላይ መናገሯ ለብዙዎች ትምህርት ሊሆን ይችላል ማለት ነው። ብቻ ጊዜ ወላሂ በጣም